እንደው ለመሸሽም ታዲያ በበርበሬ አይሰጥም? የኔ እናት ነው። ታዲያ እኮ አልገዛ ብሎ ተቸግሬያለሁ እናት። እሺ ለእኔ ለእናትሽ ታዲያ በበርበሬ ይሰጣል እንዴ? በይ እኔማ አላሰብኩት ነበር። አሁን እንዴ አልገዛ ብሎ ልክሽ ነው እንዴ? ሲያረኩት፣ እኔ እኮ አንድ ሳምንት ሆነኝ ልመጣ ነው ብዬ ደውዬ፣ ኧረ እንዴ አንድም ሴት አስገብቻለሁኝ አለኝና፣ ብዙ ልትዋወቅሽ ልሽ ብዬ ነበር የመጣሁት። መሻማ ያው ተዋወቅሁሽ፣ ደህና ነው። ሙያሽንም አየሁት። እንግዲህ አይከፋም ነበረ እኔ ቻኩዬ ነበረ ነው ሰራኝ ነው ምን እኔ ችግር የለውም። በበርበሬ ግን አሁን ሌላ ሰው ቢመጣ በበርበሬ አይሰጥም፣ ነውር ነው። እኔ ነበርኩ ትን ብሎ እኔ ካንቺ በላይ የክብር እንግዲህ ማን አለኝና? ካንቺ ሆነሽ አለሽኝ። በማር በቅቤን ያሳድግሽኝ፣ በማር በቅቤ ያሳድግሽኝ። እኔ ቢያንስ ጮማ፣ ጥሩ የሆነ ነገር ማዕረብ አለብኝ። እኔ ደረጃ ደርሻ አንቺን መጦር አለብኝ ወደፊትም። ታዲያ እኔ እንዴት እቺን አግብቼ በዚህ ሁኔታ እንዴት ነው የምቀጥለው? እኔ ተመጣሽ አይቀር ወያ መካከሪን የሀሳቧን ታረም የትረም ወይም ወይ ማለዛ እንላይ እኔ እንዴው

የሶስት ሺህ ብር ድሮ፣ እናንተ መቻቻል ነው በኛ ግዜ ነገር ስንት ነገር እንቻቻል። የለም እንደ ድሮ ተቻቻሉ። ተመንጣት ቡንም ታለች ቡንም ችግር የለም። እናንተ ተስማማችሁ ቡን ምንም ዘሃብ ይያ ዘው በእርግጡ እኔ ሱስ የለብኝም እሷም ሱስ የለባትም። ያው ለአንቺ ነበር መግዛት ያለብን። ያው ችግር የለውም ሀገሬ

ቤት አላት። አላማከርከኝም? እንግዲህ ስትጋባ አላማከርካም። አሁን አላማከርኩትም። ዘጠና ቆርቆሮ ቤት አላት። እህ ቡቲክም አላ አረብ ሀገር ያንዲን ያሉኝ። አረ እንደው ምኑን ምኑን ሄድኩት። አዩ አዲስ አበባ አዲስ አዲስ አበባ ነበር። እሺ። አዩ አዲስ አበባ እኮ። ውጭ ሰርቻለሁ ብለሽ ስታበቂ አዲስ አበባ ከረምት ሆነሽ ነው እንዴ? ትጫወቺብኝ? ዘጠና ቆርቆሮ ቤት አለኝ ብለሻል። ቤትም አለኛው። ቤት ሙሉ ቃል ልብለሻል። ለምን ያን አታመጪው? ቤቱን እንሽጠው። አሁን አትጨቃጨቁ። ቤቱ አይሸጥም። ለምን ይሸጣል? ቤት አለሽ?

የኔም አባቴ ነው እንትን ብሎ ይሰራል። ተስማምተን ተስማምተን። አባትሽን ታዲያ ልጃቸውን የሚያገባላቸው ታገኙ እሳቸው ምን ይላል ብለሽ ነው ማለት ነው። ቤቱ አይሸጥም፣ መሸጥ የለበትም። ተመካከሩ ተመካከሩ። እንመካከራለን፣ ግን ያ ቤት ይሸጣል ብለህ ምንም እንትን እንጃ፣ አይሸጥም አንተ ብልጥ ሁን፣ እሷ ጋር ምን አጨቃጫ? በፒሶ ነው ማለት ሰብካታ ነው ያለው

አረም ታረምሽ? አረም እንድናረም ማሪ አረም አታውቂም? እኔ አላውቅም። የደኩት አዲስ አበባ ነው። አላውቅም ማረም ምናምን እንደነገር አላውቅም። አረም ማታውቂ? እኔ አረም አረም። ግን እህል አላባይም። እህል የሚበላው ተዘርቶ ታርሶ ታርሶ ተዘርቶ ታርሞ ነው እህል የሚበላው።